በጣም የንጽህና ችግር ኖሮባቸው ልብስ የሚቀይሩት ያጡትን ከእናንተ የወሰድነው ልብስ ማልበስ ነው። በመሆኑም እነዚህ ሶስቱን ስራዎች ደግሞ ለመስራት ከሚያስፈልጉ ነገሮች አንዱ አልባሳት፣ የምግብ ቁሳቁሶች፣ እንደዚሁም ደግሞ ሀሳብ፣ ጸሎትም ያስፈልገናል። እነዚህን ሁሉ እንድታግዙን አደራ አደራ ነው የምንለው። የአቅመ ደካማ ቤት እድሳት ደግሞ በባህሪ የሚፈልጉት ያው ታውቃላችሁ፣ ሚስማር፣ ቆርቆሮ፣ እንጨት፣ ብሎኬት፣ ሲሚንቶ እነዚህ እነዚህ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 እሺ፣ ሰላም ነው። አንዴ ማን ነው ስሙ? ፈይሰል። ማን እዚህ ነው? የአሁኑ የአነሳነው ቦታ ላይ ነበር የምተኛው? እዚህ መሬት ላይ ማለት ነው? አዎ። አብሽር፣ አይዞህ፣ ጠንከር በል። ደግሞ ሙያ አለህ፣ ደግሞ እንደዚህ ጥገና ምናምን ትሰራለህ። ቅድም ካቻ ቢቴ መፍቻ፣ ስታፕራይዘር ምናምን አየሁኝ፣ ቅድም ስናነሳ ትሰራለህ። ታደለ አሁንስ እየሰራ አይደለም? ብዙ ንብረት እንትን አለብህ። ተው እንጂ፣ የስንት ብር እቃ ይሆናል? ብር አሁን ለምን አትሰራም? ያው መስሪያ ቃሙ የለኝም። ምን ምን ለምሳሌ አሁን የሚያስፈልገን እስኪ ንገራቸው። ሜልቲሜትር ሜልቲሜትር። እሺ። መበየጃ መበየጃ መበየጃ መበየጃ መበየጃ መበየጃ መበየጃ በሰዓቱ እቃ ገዝቼ ነበረ ማስቀምጠው አትርፌ ነበረ ቲቪ የተበላሸ ቲቪ ገዛለ ጠግኜ ነበረ የምትሸጠው የሚሸጠው እና እንደ አጋጣሚ ነገር ተነሳ ወደመብ እንዳለ ወደ መቶ ሰማንያ ምናምን ሺህ ብር እቃ ማለት ነው መቼ ማለት ነው ቢያንስ ወደ አምስት አመት አራት አመት ከዛ በኋላ ስራ ሰርታ አታውቅም መስራት ነው የምትፈልገው። ወጣት ደግሞ ደሞ በዛ ላይ ሙያ አለ፣ ሙያ ስላለ።

ይችን ተንቀሳቃሽ ቤት የእለት እንግዲህ ነገ ከነገ ወዲያ ደግሞ ከዚህ የተሻለ ነገር ቤት ተከራይተ ደግሞ ይህንን ደውለህ ለሌላ ሰው ስጡት እንድትለን ደግሞ እግዚአብሔር ያብቃ። ይህንን የሰጡ በአቶ ጌታ መሳይ ወሰንየለህ በክርስትና ስማቸው ሰይፈ ሥላሴ ነው። እግዚአብሔር ነፍሳቸውን ይማርልን። ነፍስ ይማር በልልን። አላህ አግራቸውን ያሳምሩ። አሜን አሜን። በርታሺ። አሁን አንተ ጎዳና ላይ እዚህ ዝናብ እየዘነበብህ እየተኛህ ነው። ግን የሆነ ጊዜ ላይ በጣም ትሰራ ነበረ አይደል? ወደ አሸዋ ሜዳ አካባቢ ቤት ተከራይተህ የኤሌክትሮኒክስ እቃዎችን ትሰራ ነበረ። ወደ 200 ወደ 180 ሺህ ብር የሚጠጋ ንብረት ነው የወደመብህ። አሁን አንተ የሚያልከን ያለው እኔ መስራት እፈልጋለሁ ነው አይደል? ሙያ አለኝ። ስለዚህ አሁን ወደዛ ወደ ሙያ እንድትመለስ ምን ምንድን እቃ ነው የሚያስፈልግህ? እስቲ ንገረኝ እስቲ ጮክ ብለህ በደንብ ለአድማጭ። ኤሌክትሮኒክስ መስሪያ ማሽኖች አሉ። መልቲሜትር አለ። መልቲሜትር እና ብሎር አለ። መበየጃዎች እና መፍቻዎች አሉ። ሙሉ የተሟላ መፍቻዎች ያስፈልጉኛል። ያው ሌላውን እቃውን ሄጄ ገዝቼ የማመጣው ነው። አበጣበት ትንሽ መንቀሳቀሻ አሁን የነገርከኝ ከመፍቻዎቹ ጋር ወደ አራት እቃዎች ናቸው አይደለ? በጣም ልቲሜትር አለ፣ መበየጃ፣ እነዚህ ብሎሮች ያስፈልጉኛል አንድ በርታ እሺ። እግዚአብሔር ያግዝሃል በራችሁ ወንድሞችና እህቶች፣ እናትና አባቶች፣ በእያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። ወደ ስራው እንዲመለስ ታደርጉ ዘንድ በሕያው እግዚአብሔር ስም አደራ አደራ እንላለን። እንደዚህ አይነት ወጣቶችን ከጎዳና ላይ ማንሳት ማለት ትልቅ እርካታን ይፈጥራል። በሌላ መልኩ ደግሞ ይሄ ልጅ ትናንት ሲሰራ የነበረ ነው። በነበረው ወቅታዊ ሁኔታ ንብረቱ በእንደዚህ አይነት ምርቱ ጠፍቶበት ነው ወድሞበት ነው። ስለዚህ አሁን ወደ ስራ እንመልሰው። ለጊዜው መጠለያ ሰጥተነዋል። ይሄ ያው ጎዳና በሉት ቤት አይትባሉ፣ ከዚህ ወጥቶ ቤት ተከራይቶ እየሰራ እየኖረ ነው ማየት የምንፈልገውና ለዛ ደግሞ እንድትረዱት አደራ እንላለን። ስልክ ቁጥርህን ንገራቸው እሺ። ስልክ ቁጥርህን 0 9 28 28 28 ድጋሚ 91 ፈይሰል እግዚአብሔር ካንተ ጋር ይሁን። በተሻለ ነገር እንደምንገኝ ተስፋ አደርጋለሁ። ቻው